ዛሬ ትምህርታችን ቅዳሴም አለበት። በምናውቅ ጸልዩ በእንተ ሰላም እየሰማል። በነገራችን የዛሬ ትምህርታችን ላይ ጸልዩ በእንተ ሰላም ምንጩን ሁሉ እናገኝበታለን። አንዳንድ ሰዎች ይተቸማል። እናንተ ኦርቶዶክሳውያን ወንጌል አታቁም እንደው ቅዳሴያችሁ ምናችሁ ከመጽሐፍ ቅዱስ አይደለም ይላሉ። እስቲ እናያለን። በኋላ ላይ ቅዱስ ጳውሎስ ጸልዩ በእንተ ሰላም ብሏል አላለም እናያለን። በዜማ እናያለን አዜም እላችኋለሁ። እሺ ጥበብ ጥበብ ጥበብ በነገራችን ላይ በዚህ አጋጣሚ የክርስቶስ ስጥረኛ ተማሪዎች ላመስግናችሁ ትናንትና ኩርሳችሁ እኛ ፎይ ቤት እግዚአብሔር ይስጣችሁ የተማራችሁ ትምህርት በግብር ስለገለጻችሁ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ እሺ ዛሬ መጀመሪያ ይቱን የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ፍጻሜ የምናይበት ይሆናል የመጨረሻውን ክፍል ማለት ነው በዚህ አጋጣሚ ዛሬ ቀን ልደቱ የሚያከብረው ወንድማችን መምራችን ዲያቆን ስለ ሺ እግዚአብሔር አምላክ ይባርክህ። እንኳን ተወለድ አንተ በመወለደህ ሆ ቤተክርስቲያንን ጠቅመሃል፣ ና እግዚአብሔር አምላክ ይባርክህ፣ መልካም ልደት ብለናል። መልካም ልደት ለማለት ነው። ነገር ታስቦ ይውላልታስቦ ይውላል። ችግር የለ፣ ሶስት ቀን ነው እንደው እና ደስ የሚለው በዚህ አጋጣሚ ስለ ልደት ስናነሳ ደስ የሚለው ነገር ቤተክርስቲያናችን በሐዲስ ኪዳን ሂደት ውስጥ አዲስ የተወለድን ነው። በክርስቶስ ኢየሱስ የምናገኘው የጸጋ ልጅነት ያንን ልደት ላይ አጽኖ ሰጥታ ታስተምራለች። ለሰዎች ልደት ያክብሩ አያክብሩ፣ እሱ ችግር የለውም። ልደት ማክበር ትችላላችሁ። ልደት ማክበር ግን የምትችሉት በደንብ አድርጋችሁ ስሙ። ልደት ስታከብሩ፣ ክርስቲያናዊ የሆነው ልደት አከባበር በእናንተ በዚህ ቀን በተወለዳችሁበት ቀን እግዚአብሔር የምታመሰግኑ ከሆነ ብቻ ነው። አለበለዚያ ይሄ ዓለማዊ ነገር ተደርጎ ጭፈራው፣ መጠጡ፣ ስካሩ፣ ዝሙቱ ያ ያ የአህዛብ ልም የአህዛብ ልማድ ነው። ስለዚህ ትከለክላለች። ግን በልደታችሁ ቀን ይህንን ምክንያት አድርጋችሁ እግዚአብሔርን የምታመሰግኑ ከሆነ ያን ትፈቅዳለች ቤተክርስቲያን እና ልደት የምታከብሩ ሰዎች በእንዲህ ቤተክርስቲያናዊ በሆነ ሃይማኖታዊ በሆነ መንፈሳዊ በሆነ መልኩ እንድታከብሩ አደራ ማለት እወዳለሁ። ከዲያቆን ስለሽ የምንማረው ያንን ነው። ልደቱን ምክንያት በማድረግ ቃለ እግዚአብሔርን እየተማርን እግዚአብሔርን እያመሰገንን እንድንመላለስ ነው ያደረገው እና እንወዳሃለን ዲያቆንዬ። ያው በዚህ አጋጣሚ ነገ ከዮሐንስ መልእክት ትምህርት በኋላ ልዩ መርሃ ግብር አለ ብዙ እንግዶች የተጋበዙበት። ሁላችሁም የክርስቶስ ተማሪዎች አደራ እንዳትቀሩ። እኔም ስለ ልደት አስተምራለሁ የዛን ቀን አይ ቦታ ሞልቷል። አማን ታብታብ እያደረኩ ማራለሽ። እንቀጥል እሺ። አቤት ስታምሮር የክርስቶስ እስረኛ ተማሪዎች እወዳችኋለሁ በጣም። እሺ፣ ባለፈው ያቆምለው በአነሳሳት ቁጥር አስራ አንድን አይተን ነው ምዕራፍ አምስት ቁጥር አስራ አንድን ነው አይተን የጨረስ ነው። ቁጥር አስራ አንድ ነው ዛሬ፣ ከቁጥር አስራ ሁለት ነው የምንጀምረው ማለት ነው። መምህር ክርስቶፎሮስ ከመጣ እንግዲህ አሳውቁኝ እሺ፣ ኮመንት ላይ ከቁጥር አስራ ሁለት እና አስራ ሶስት ነው። ትክክለኛ አይደለ ምህረት ነኝ አይደለ ተማሪዎች አፕሩቭ አድርጉኝ። ቁጥር መልካም እሺ፣ እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አህሮ አምላክ አሜን። እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት ልጆች፣ በወደደን ስለ እኛም እራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኳችሁ እግዚአብሔር አምላክ በወደድና ና በፈቀደልን መጠን ዛሬ መንፈስ ቅዱስን አጋዥ አድርገን አንደኛ ተሰሎንቄ ፍጻሜ የመጨረሻውን ክፍል እንመለከታለን ማለት ነው። አንደኛ ተሰሎንቄ ምዕራፍ አምስትን የምናይ ይሆናል። እግዚአብሔር አምላክ በወደድና በፈቀደ መጠን እንጨርሳለን። አንደኛ ተሰሎንቄ አምስት ምዕራፎች ናቸው ያሉት፣ ሁለተኛ ተሰሎንቄ ሶስት ምዕራፎች ነው ያሉት። የሚገርማችሁ ነገር አንድ ነገር ልንገራችሁ በዚህ አጋጣሚ፣ አንደኛ ተሰሎንቄን ከጨረስን በኋላ ሁለተኛ ተሰሎንቄ ሐሙስ እንማራለን። በነገራችን ላይ ሁለተኛ ተሰሎንቄ የተጻፈው አንደኛ ተሰ እንዲህ ቀለል አድርጌ ልንገራችሁ በምትረዱት መልኩ ሐዋርያ ቅዱስ ጳውሎስ ሁለተኛ የሐዋርያ ጳውሎስ መልእክት ሁለተኛ ወደ ተሰሎንቄ ሰዎች የሚለው የተጻፈበት ምክንያት የአንደኛ ተሰሎንቄ ትርጓሜ ነው። ኦኬ አንድምታ በሉት በቃ። ሁለተኛ የሐዋርያ ጳውሎስ መልእክት ሐዋርያ ቅዱስ ጳውሎስ የጻፈው አንደኛ የሐዋርያ ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎችን ለማብራራት ነው። እየሰማችሁን ነው? ለማብራራት ነው፣ ለማብራራት ነው። እሱ ሐዋርያ ቅዱስ ጳውሎስ ሐዋርያ ተስራ ምዕራፍ አስራ ሰባት ላይ በተሰሎንቄ ገብቶ ካስተማረ በኋላ እነሱ ሐዋርያው ጳውሎስ ያስተማረውን በትክክል መልኩ ስላልተረዱ በተለይም በትንሳኤ ሙታን ላይ ያስተማረውን ሊያብራራላቸው ነው። ሁለተኛይቱ የሐዋርያዊ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተጻፈው ስለዚህ ሐሙስ ዕለት እንጀምራለን። ሁለተኛይቱ የሐዋርያዊ ጳውሎስ መልእክትን ሁለተኛይቱ የሐዋርያዊ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ደግመን እንጀምራለን። ይሄ ክፍል የተጻፈው አንደኛን ለማብራራት ነው። እየሰማችሁኝ ነው አይደለ? አንደኛን ለማብራራት ነው። እዚህ ክፍል ላይ ወደ አንደኛ ተሰሎንቄ ብዙ እንመላለሳለን። ምልልሶች አሉ። አንድ ብት አትሮ ይበሉት። በቃ ጳውሎስ በአንደኛ ተሰሎንቄ አስተማረን ሁለተኛ ተሰሎንቄ ላይ ስለሚያብራራ እየገባን እየወጣን ነው የምናየው። ኦኬ፣ ብዙ ወደዚህ እና ወደዚህ የምንገልጸው ነገር አለ። አንደኛ ተሰሎንቄ እንዳያለን፣ ሁለተኛ ተሰሎንቄ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ። ዲያቆን ዛማኔል ዛሬ ዛሬ ከሁለተኛ ተሰሎንቄ አይደለም እንማሩ አንደኛ ተሰሎንቄ ነው አትሉኝ ወደ አንደኛ ተሰሎንቄ ልሂድ ግን ጀስት እንደው አንድ ሁለት ሀሳብ ለአንሳቢ በሚል ነው በሚል ነው። እሺ፣ ወደ መጀመሪያ ቤቱ የሐዋርያዊ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ኦኬ። ተሰሎንቄ እንግዲህ ሰሜናዊ ግሪክ ናት፣ በሮም ቅኝ ግዛ የምትገዛ በአውሮፓ ምድር መቄዶንያ አውራጃ ላይ የምትገኝ ከተማ ናት። ካርታ እያሳየን ነው። እዚህ ቤት የምንማረው በደምብ ነገር፣ በአይን ይገባል ይላሉ ሊቃውንቱ። እንግዲህ ሐዋርያው ቅዱስ ጳውሎስ ሲላስ ጢሞቴዎስ እና ሉቃስ ከጢሮ አዳ ትሮዋስ ጢሮ አዳ ትባላለች። በመጽሐፍ ቅዱሳችን ላይ እናያለን። ሐዋርያት ሥራ ምዕራፍ 16 ላይ ከጢሮ አዳ ተነስተው ወዴት ገቡ? ሳሞትራቄ በአይላንድ ይላንድ ኦፍ ክሪሚናልስ ትባላለች። የወንጀለኞች ደሴት ተብላ ነው የምትጠራው። በነገራችን ላይ ከሌላ ሀገር ከተለያዩ ሀገር የተሰደዱ ወንጀለኞች የሚያርፉባት ሳሞትራቅ የምትባል ደሴት ናት። በዛ አድርገው ናፖሌ ይገባሉ። ናፖሌ የመቄዶኒያ አውራጃ ላይ የምትገኝ ከተማ ናት። ከናፖሌ ደግሞ ወደ ፊሊፒሲዮስ ይገባሉ። ፊሊፒሲዮስ ደግሞ ሁላችሁም እንደምታውቁት የአሌክዛንደር ደ ግሬት ወይም ኢትዮጵያ ሊቃውንት ጦረኛ ነው፣ ታላቅ ጦረኛ ነው። አሌክዛንደር ደ ግሬት እስክንድር እያሉ ይጠሩታል። እስክንድር ደግሞ አባቱ ፊሊፕ ደሴከንድ ነው የሚባለው። እና ሊቃውንቱ በትርጓሜ ላይ ስሙን ፊሊጶስ ብሎ ይጠሩታል። ፊሊጶስ በሱ ስም ነው። ሮማውያን እንዲህ አይነት ልማድ አላቸው። አንድ ከተማን ኮሎናይዝ ሲያደርጉ ወይም ሲይዙ፣ በነገስታቱ ስም ያችን ከተማ የመሰየም ምንድን ነው ልማድ አላቸው። ስለዚህ በአሌክዛንደር ዶግሬት አባት ስም ወይ ፊሊጶስ ደሴከንድ ወይም ፊሊፕ ተሰቀን ወይም ፊሊፖስ ይሉታል። ኢትዮጵያውያን በዛች ከተማ በዛ ስም የተሰየመች ከተማ ነው። እሺ፣ ከዛ በኋላ ሐዋርያ ቅዱስ ጳውሎስ ከፊሊጵስዎስ ወጥቶ ወዴት ሄዷል? ወደ ተሰሎንቄ ሄዷል። ፊሊጵስዎስ ላይ እህቶች፣ ምናልባት አዳዲስ ሰዎች ካላችሁ የእግዚአብሔር ቃል መስማት የምትፈልጉ መማር የምትፈልጉ እንዲያው ቲክቶክ ላይ ዘመናችሁን በንካ ሰላምታ መጨረስ የማትፈልጉ ዝም ብሎ በስደት ውስጥ ሌላ ሌላ ነገር ውስጥ መጨረስ አሉ ፈልግም ቃል እግዚአብሔር መማር ፈልጋለሁ የምትሉ ሰዎች ሐዋርያ ስራ ምዕራፍ 16 ላይ ነው ተሰሎንቄ ቤተክርስቲያን የተመሰረተችው። ኦኬ የምትማሩ ነው። ይሄንን ሀሳብ ደግሜ ድንገት አንድ ሁለት ሰውም ይኖራሉ በሚል ሀሳብ ነው ቤተክርስቲያን በተሰሎንቄ የተመሰረተችው። ተሰሎንቄ በአሌክዛንደር ደግሬት እህት ስም ሀፍ ሲስተር ስም እህቱ ስም የተሰየመች ከተማ ናት። ይህንን ደግሞ አይተናል ተምረናል። በዚች ከተማ ሐዋርያ ቅዱስ ጳውሎስ ሐዋርያት ስራ ምዕራፍ አስራ ሰባት ላይ ገብቷል። እስቲ እንመልከት። ሐዋርያት ስራ ምዕራፍ አስራ ሰባት ክፈቱልኝ። እናንተ እስከዛ እሺ ጊፍት የምትሰጡን እግዚአብሔር አምላክ ይባርካችሁ። ተባረኩ። ለቤት እጅጉን ቡን ይረዳል። ተባረኩ። እንደላይ እኔ ማለት እንደምችል አላውቅም። እግዚአብሔር ይባርክሽ ሁላችሁንም። እሺ የምትረዱን ሐዋርያት ስራ ምዕራፍ አስራ ሰባት የሐዋርያት ስራ ጸሐፊ አለው ቅዱስ ሉቃስ ነው። በቤተክርስቲያን አስተምሮ መሰረት የሉቃስ ወንጌል እና ሐዋርያት ስራን የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ሁለቱንም የሚገርማችሁ ነገር ሁለቱንም መጽሐፍ የጻፈው ለአንድ ሰው ነው። ለአንድ ሰው ለአንድ ሰው። ያ ሰው ማን ተብሎ ይጠራል? ቴዎፍሎስ ተብሎ ይጠራል። ቴዎፍሎስ ተብሎ ይጠራል። ሐዋርያት ስራ ምዕራፍ አስራ ሰባት ከቁጥር አንድ ጀምራችሁ ተመልከቱ። በአንፊጶልና በአጶሎንያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። ሶስት ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር ይላል። ቁጥር አንድ እስከ ሶስት ነው ያለበኩት። ካርታው ላይም ካርታውን እየተከተልን ስለዚህ ከጢሮ አዳ ተነሱ፣ ሳሞትራቄን አልፈው በናጶሊ አድርገው በፊልጵስዮስ አድርገው ምንና ምን አለፉ? በአንፊጶልና በአጶሎኒያ፣ አንፊጶልና አጶሎኒያ አልፈው ወዴት ገቡ? ወደ ተሰሎንቄ ገቡ። ኢትዮጵያን ሊቃውንትም ሆነ ምስራቃዊ ቤተክርስቲያን አባቶች ሐዋርያው ቅዱስ ጳውሎስ በገባበት ከተማ ወንጌል እየሰበከ ኢንክሉዲንግ አንፊጶልና አጶሎኒያ ወንጌል እየሰበከ ነው የሄደው። ኦኬ ከዛ በኋላ ወደ ተሰሎንቄ ገባ፣ ተሰሎንቄ ገባ። ቤተክርስቲያን በተሰሎንቄ ተከለ። ቤት ነው ይሄ የሆነው። ሐዋርያት ስራ ምዕራፍ አስራ ሰባት ላይ ሐዋርያት ስራ ምዕራፍ አስራ ሰባት ላይ ቤተክርስቲያን በተሰሎንቄ ምን ብላለች ተተክላለች። ኦኬ በማን አማካኝነት? በሐዋርያው ቅዱስ ጳውሎስ አማካኝነት። ኦኬ ሶ በአንፊጶልና በአጶሎንያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያ የሚያይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። ሦስት ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር ይላል በኋላ ላይ በተሰሎንቄ ክፉ አይሁዳውያን ተነሱበት፣ ክፉ ሮማውያን ተነሱበት፣ ስራ ፈት የሆኑ ሰዎች ተነሱበት። እጅ ስለጫኑበት ማለትም መከራ ስላጸኑበት ወደ ቤሪያ እንደሄደ ተመልክተናል። አንደኛ ተሰሎንቄን ባጠናንበት ክፍል ላይ ይሄንን ሐዋርያት ሥራ ምዕራፍ አስራ ሰባት ሙሉ ሙሉውን ነው ምናችሁ ማለት በደንብ አድርገን ተምረናል ኦልሞስት ሙሉውን ማለት ትቻላላችሁ ሐዋርያ ስራ ምራፍ አስራ ሰባትን አንደኛ ሐዋርያ ስራ መጽሐፍ ስናጠና አይተናል ሁለተኛ ተሰሎንቄ ይህን ዛሬ የተማርን ያለ ነው አሁን አንደኛ ተሰሎንቄ በምናጠናበት አውድ ላይም በባለፈው መግቢያው ላይ ሙሉውን ማለት ይቻላል አብዛኛውን ክፍል የሐዋርያ ስራ ምራፍ አስራ ሰባት ተምረናል ስለዚህ እነዚህን አንዳንድ ጥቦች ማነሳላችሁ አዲስ ተማሪዎች ካላችሁ በሚል ነው ቤተክርስቲያን በተሰሎንቄ የተተከለችው ሐዋርያ ስራ ምራፍ አስራ ሰባት ላይ ነው እሺ ግን ዛሬ የሐዋርያት ስራን እያጠናን አይደለንም። እያጠናን ያለ ነው የተሰሎንቄን መጽሐፍ ነው። መጀመሪያዊቱ የሐዋርያ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ አምስት ላይ ደርሰናል። ምዕራፍ አንድ ምዕራፍ ሶስት ምዕራፍ አራት ትርጓሜን በጠበቀ መልኩ በደንብ ተምረናል። ያመለጣችሁ ልጆች ሪኮርድ ስላለ እህቶችን በመጠየቅ ሪኮርዱ እንድታደምጡ አደራላለሁ። ዛሬ ግን ምዕራፍ አምስት ከቁጥር አስራ ሁለት ጀምሮ እስከ ፍጻሜ ያለውን ክፍል እናያለን ማለት ነው እሺ። እግዚአብሔር አምላክ ሚስጥሩን ይግለጥልን። እግዚአብሔር አምላክ ሚስጥሩን ይግለጥ ሪኩዌስት የምትልኩልኝ ልጆች ቪዲዮ እንድትከፍቱ አደራ እሺ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሁለት እና አስራ ሦስት ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን ይላል ማን ይህንን የሚናገረው? ሐዋርያው ቅዱስ ጳውሎስ። ሲጀምር ምናለ ወንድሞች ሆይ ብሎ ይጠራል። ወንድሞች ሆይ የሚላቸው መቼም ዛሬ አዲስ አንሆንም፣ ሁላችን እናውቃለን። ወንድሞች ተብለው የተጠሩት በተሰሎንቄ ያሉ አማኞችን ነው። ወንድሞች ሆይ የሚላቸው እንኬ በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑትን በእምነት በኩል ወንድሞቹ የሆኑትን በተሰሎንቄ ያሉትን ወንድሞቼ እያለ ይጠራል። በተሰሎንቄ ያሉትን ወንድሞቼ እያለ ይጠራል። ይሄንን ደግሞ እራሱ ራሱ ሐዋርያ ቅዱስ ጳውሎስ በዚህ ክፍል ላይ በዚሁ ክፍል ላይ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር ሀያ ሰባት ላይ ይገልጻል። ይሄ መልእክት የተላከው ለማን ነው ብያቸዋሉ? በተሰሎንቄ ላሉ ክርስቲያኖች በተሰሎንቄ ላሉ የጌታ ደቀ መዝሙሮች በተሰሎንቄ ያ ላሉ ቅዱሳን ነው የተጻፈው። ራሱ ሐዋርያ ቅዱስ ጳውሎስ እንዲላል በተለይ ቁጥር ሀያ አምስትና ሀያ ስድስት ሀያ ሀያ ስድስት ላይ ስታነቡት ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ ካለ በኋላ ቁጥር ሀያ ሰባት ላይ ይህ መልእክት